ጤና ይብዛላችሁ፣ ያላችሁበት። እኔ የክሮስወርድ ኢንተርናሽናል ቤተክርስቲያን ዋና መጋቢ ነኝ፣ አፖስትል ቶማስ እባላለሁ። በዛሬው ዕለት አንድ እንደ እግዚአብሔር ቃል ወደ እናንተ መልእክት ለመምጣት ነው የተገደድኩት። መጽሐፍ ቅዱስ ስናገር ዕብራውያን ምዕራፍ 13 ከቁጥር 22 ላይ ወንድሞች ሆይ የምክርን ቃል እንድትታገሱ እመክራችኋለሁ በጥቂትም ቃል ጽፍላችኋለሁና ይላል። እኔ እንደ እግዚአብሔር አገልጋይ እንደ እግዚአብሔር ሰው ነው መከራችሁ፣ እንጂ እንደ ቲክቶክ ወይም እንደ ፌስቡክ፣ እንደ ዩቱብ አይደለም ይህን መልእክት የማስተላለፈው። ነገሮች ሁሉ እንደ እግዚአብሔር ቃል እንጂ እንደ ቲክቶክ የማይተላለፉ ናቸው ማለት ነው። በሰሞኑ በሚዲያችን አንድ ትልቅ ነገሮች ሲዘዋውሩ ተመልክቻለሁ። ያም ዘማሪ ዳዊት ኩማ በተመለከተ ነው። ዘማሬ ዳዊት ኩማ ላለፉ ለበርካታ ዓመታት በኢትዮጵያ ቃሎት ቤተክርስቲያን በኢትዮጵያ በተለያዩ ክልሎች ሲያገለግል እንደነበረ የሚታወቅ ነው። ከዚህ ጋር ተያይዘው በሚኖርበት ቤተክርስቲያን ለበርካታ ዓመታት በኋላ 16 ወደ ሚያዚያ አካባቢ ግንቦት አካባቢ እንደዚሁ ቤተክርስቲያን ጋር መለቀቂያ አስገብተው ቤተክርስቲያን ጋር ተሸኝተው ባለበት ጊዜ አግሎት ተጋብዞ እኛ ጋር መጥቷል ማለት ነው። ተጋብዞ በመጣበት ያለው ሁኔታ ስናገር ሰማን። ከዛ በኋላ ቤተክርስቲያን መሸኛ እንደሰጠች መለቀቂያ እንዳስገባ ሲነግረን ከዛ በኋላ መሸኛው በእጁ እንዳለ ነገረ ደብዳቤን አስገባል፣ ነው አስገባ 2016 ግንቦት ወር ጀምሮ በእኛ በክሮስ ወር በማዕከላዊ ኢትዮጵያ መጋቢ ተደርገው ለአንድ ዓመት ይሄ ወርስ ዓመት ሲሆን ለአንድ ዓመት መጋንነት ያገልግሏል። ቤት ክርስቲያናችን ውስጥ በቆየው በአንድ ዓመት ውስጥ በፍጹም መልካም ለፃላ አዋቂ የሚታለፍ መልካም ባህር ያለው ሰው መሆኑ የምናውቀው እኛ በአንድ ዓመት ውስጥ በመጣበት ጊዜ እንደ ቤተ ክርስቲያን መሪ መልካም ጥሩ ስነመግባር ያለ ሰው መሆኑ አይተናዋል። መልካም ሰውም እንደነበረ ታዛዥም ነው። ነገር ግን በዚሁ ጳውሎስ ይሄንን ቃል ሲጽፍ በሚገርም ሁኔታ ወንድሞቼ ሆይ የምክርን ቃል እንድትታገሱ መክራቸዋለሁ እያለ እንደምናገር ሌለብድ ነገሮች በሳልም ሆነ ወጣት ሲሆን ቤተኛው መንገድ ሰይጣን፣ እኛ ከፍ ባለን ቁጥር የተለያዩ ነገሮች ይዞ ይመጣ መጣለን፣ መውደቅን፣ መጠላትን የተለያዩ ነገሮች ይዞ ይመጣል እና እኛ ከዘማሬ ዳዊት ኩማ እንሻላለን መልካም ነገር አለብን ብልን ሳይሆን ለምንመራው መንጋ ግን መጨነቅ ስላለብን ሰሞኑ በተለይ ዘማሪ ዘላለም መስ ምትባል ከኢትዮጵያ ውጭ ሳ የሚባሉ ሶስት ሰዎች ጋር አንደኛ የንግግር ወይ ደግሞ አንደበት ቅድስና በተመለከተ ከአንዲት እህት ጋር በተነጋገረው ኢትዮጵያውያን በተለያየ አለም ያላቸው ሰዎች እንደተቆጣችሁበት ደርሰናል፣ እና ቤተክርስቲያን የለም ወይ ተብሎ በተጠየቀው በተጫን የምንስላለች የሚለው ሲጠየቅ እንደ ቤተክርስቲያን ስትወቀስ የተመለከትኩበት ነገር አለ። አንደኛ ምንድን ነው ትራንስፖርት ሰው ሰጥቶ ሊኮኝ ነው የሚል ነገር አንስቷል። ዘላለም ደማቅ አቀባበል፣ ደማቅ ህይወት አቀባበል ቤተክርስቲያን አድርጎ ራሱን በዚህ ብዙ ሰዎችን የሚያስተናግድ ወንድማችን ዘላለም ጋ ተመልክችዋል። በሰዓቱ ቃለ መጠየቅ ለማድረግ በዚች በንግግር ዙሪያ ላይ በተፈጠረው በመወስድበት ጊዜ ወንድም ዘላለም ዩቴመሲ ሌላ ሳ የሚባሉት ቤተክርስቲያንን ወክዬ ለመናገር ነበረ ጥያቄን አቅርብ ያለው ነገር ግን ሊቀበሉ ሊያናግሩ አልቻሉም። በኋላ ላይ የንግግር ቤት ወይም የአንደበት ቅድስናን በተመለከተ አጠፍቷል የሚለው ነገር ይቅርታ ጠይቋል። ነገር ግን ነገሮች ሁሉ እንደ ቲክቶክ ሳይሆን እንደ እግዚአብሔር ቃል ነው የሚታዩት፣ ማለት ነው። ደግሞም ይታገሳሉ በሚል ቃል ቤተክርስቲያን መረጃውን ከዚህም ከዛ ትክክለኛ መረጃ በእጅ እስክታገኝ ድረስ እንደ ቲክቶክ ወጣ እንደዚህ ሆኗል በላ እርምጃ ትወስድ፣ መረጃውን ታሰባስባለች። ስለዚህ እንደ ቲክቶክ ሳይሆን እንደ እግዚአብሔር ቃል ጉዳዩን ተመልክተነዋል። በተለይ በዚህ ዙሪያ ላይ የአንደበትን ቅድስና በተመለከተ ዘማሪ ዳዊት ኩማ ምንም እንኳን ዝሙት ባይፈጽምም ደሞም አልፈጸመም እንዳልፈጸመም መረጃዎች በሚያሳዩት እሱን ባቀረበው ህዝቡን ባቀረበውና ባናገሩት መሰረት የአንደበት ቅድስናን በተመለከተ ግን ለቅዱሳን መጠንቀቅ ስላለብን በተፈጠሩ ነገሮች ቤተክርስቲያን መግለጫ ዛሬ ይሰጣል ማለት ነው። ከዚህ ጋር ተያይዞ የወንድማችን ህይወትን አደጋ ላይ እንዳይጥል ራሱን ግን ማየት ስላለበት ማንም ሰው ለሱ መጠንቀቅ ሳይሆን፣ እሱ ደግሞ ለብዙዎች መጠንቀቅ ግዴታ ስላለበት ከዚህ ጋር ተያይዞ አይ፣ ቤተክርስቲያን አትቀጣም። ትራንስፖርት ሲሰጥ ማንም ቢሆን ለሚዲያ ግሎ ሲሄድ ትራንስፖርት ሲጠይቅ ነው። መጀም መጀም ጉዳዩ ይሄን መሆኑን ቤተክርስቲያን ማታቅም። ነገር ግን ትራንስፖርት መስጠቷ ስቱዲዮ ለመግባት ዘማሪ ነው፣ መዝምሩ ሊቀዳ ይችላል። የተለያዩ ነገሮች ሲሄድ ሰጥተናል። ነገር ግን በኋላ ላይ በሚዲያ ላይ ተመልክተን ልንገባ ስል፣ ዘማሪም ዘላለም ሆነ ሌሎች ሚዲያ ላይ ሊያስገቡ ፍቃደኛ አልነበሩ። በኋላ ላይ እኛም ጉዳዩን ደርሰንበት እንደ ቤተክርስቲያን ከመሪዎች ጋር አስቸኳይ ጉባኤ አድርገን ከዛሬው ቀን ጀምሮ ማለት ነው። ዛሬው ጀምሮ ከዚህ ከሳኔ ጀምረው ለሶስት ወር ቅጣትን አስተላልፈናል ማለት ነው። ስለዚህ ሶስት ወር ከየትኛውም አገልግሎት ቆጥቦ ቤተሰብን በማገልገል ልጆችን በማገልገል ትዳርን በማገልገል ንሳ በመግባት ራሱን ማየት እንዳለበትና ከእግዚአብሔር ጋር እንዲታረቅ አንደበት ቅድስና እንዲያስተካክል ከየተኛውም አገልግሎት ቤተ ክርስቲያን ከዛሬ ጀምሮ ለሶስት ወር ሙሉ በሙሉ አግደዋለች ማለት ነው። በዚህ ሶስት ጽሞና ወር ውስጥ ራሱን እንዲያይ እንዲጸልይ ውሳኔን አስተላልፈናል። በማዕከላዊ ኢትዮጵያ ማረቆ ኮሼ ቁጥር አራት የሆነው አጥቢያ የዛሬው ውሳኔ ማስተላለፍ ላይ ይገኛል ማለት ነው በሌላ በኩል የሚዲያ አካላትን አንድ ላስጠንቅቃቸውና ሊመክራቸው የሚፈልገው በተለይ የወደቁ ሰዎች በተለያዩ ሰዎች ላይ ኮይንን ለመሰብሰብ የሆነ መልካም ነገር እንደሚሰራ አስመስለው የተለያዩ ነገሮችን ለማድረግ የሚተሯሯጡ ሰዎች ኢብን ሚዲያ ላይ ሰው የሚያቀርቡ ሰዎች እራሱ ጤናማ ነገር እንደሌላቸው ቆኛ አይተናል። ለምን በእነዚህ በወደቁ ሰዎች ፖሎ ለመጨመር፣ ኮይንን ለመጨመር የሆነ ነገር ገንዘቡን ለመሰብሰብ እንጂ የህይወት ጥንቃቄ እንደማያደርጉ አይተናል። ከዚህ ጋር ተያይዘው ምንድነው ህይወት ጥንቃቄ ቢያደርጉ ኖረን የዳዊት ጉዳይ ብዙ ሳይንስ ሰራራ የተሰማው ነገር ተሰምቶ ከልጅቷ ጋር ቁጭ አድርጎ ማስታረቅ ይችል ነበር። እርቅ የሚያልቀው ደግሞ በቲክቶክ ሳይሆን በቤተክርስቲያንና በማሪዎች ነው። ስለዚህ የቲክቶክ አርበኞች ላይሰንስ ሳይኖራቸው በዚህ ብዙ የሚዘሩ ሰዎች አሉ። በተለይ ቲክቶክ ላይ አርበኛ ከፍተኛ የሚሆኑ ሰዎች በተደጋጋሚ ይሄ ነገር ልናነሳ ሞክረናል። ቲክቶክ ቁጥሩ ስፖሎር ስለጨመረ ብቻ ሰዎች ጋር ተደማጭ ስላገኘ እንደዚያ እግዚአብሔር ሰዎች ናቸው ብለን መውሰድ ይከብዳል። ለምንድን ነው ሲባል፣ ቅድም እንዳነሳሁት የቤተክርስቲያን መሪ ሆነ ነኝ ሀሳብ ልስጥበት የሚለው ነገር ሀሳብ አንስቸልም። በፍጹም ሊቀበሉ ፍቃደኛ አልነበሩም። እያየ ዘማሪ ዳዊት ራሱ የቤተክርስቲያን መሪ ነው። አስገቡት ስል ሳያስገቡ ሲቀሩ አይቼዋለሁ። ለምንድን ነው በጣም ትልቅ ሰው ሆኖ ግን የወደቁ የደከሙ ሰዎች ፖሎ ሰብሳቢዎች ናቸው። እውነትን እያወጡ ነው ማለት አንችልም። ፈተና በሚደርስበት ጊዜ ለፈተናዎች እጅ የሚሰጡ ናቸው ማለት ስለዚህ ይህ መሆን የለበትን ከዚህ ድርጊት ሁሉ ሰው መቆጠብ አለበት። በወንድማችን መቸርቸር መነገር የለብን፣ የሚል ለማሳስብ ወዳል ሌሎች በተለይ ዓለም ያላችሁ በሱ ንግግር የተጎዳችሁ ያዘናችሁ ሰዎች እርግጥ ነው ያሳዝናል። ነገር ግን መሆን ያለብን ለወንድማችን ከዛሬ በኋላ ጸልየን ራሱን እንዲያይ ቤተክርስቲያን በሰጠችው መረጃ መሰረት በዚህ ጊዜ ከዛሬ ጀምሮ ከተኛው ተደብቆ ራሱን የሚያይ መሆኑን ለመግለጽ እወድሃለሁ። ይሄ መልእክት የሚተላለፈው ከማዕከላይ ኢትዮጵያ መከማረቆች ቁጥር አራት ክሮስ ኢንተርናሽናል ቤተክርስቲያን ነው። ቤተክርስቲያን መሪዎች እንዲሁ ደግሞ እንደ ባሌ እራይ ከነም ጨምሮ ይህንን ሀሳብ የተሰማማንበት የምንዘጋ ይሆናል። ሰኔ አንድ ሐምሌ ሁለት ነሐሴ ሰላሳ ላይ እስክንገናኝ ድረስ ወንድማችን በጸሎት የሚቆይ ይሆናል። ይህንን ሼር ኮፒ ሊንክ በማድረግ ይህንን ሚዲያ ያነሱ ሰዎች ዱባይ፣ ኳታር፣ አሜሪካ፣ ኢትዮጵያ ሁሉ ክልል ያላቸው ሰዎች ለወንድማችን በጸሎት እንድትረዱ ማለት እፈልጋለሁ። ይሄንን በፍርማ ማረጋገጥ ይሆናል።